ሰላም የኢትዮጵያ ሕዝብ፣ ስሜ ሱመያ በድሮ እባላለሁ። የጉዳተኛ ቤተሰብ ነኝ። ልጄ ጆይሪያ መሐመድ ትባላለች። የሴሬብራል ፓሊሲ ተጠቂ ናት። የሰባት ዓመት ኮረዳ ናት። እኔ ኮረዳዬ ናት። ልጄ በሴሬብራል ፓሊሲ የሚባል በሽታ ተጠቅሳለች። በተለይ በግራ በኩል ባለው ፓርቷ አይሰራም። አሁን ግራ እጇና ግራ እግሯ እንትን አይልም። ግን መራመድ አትችልም። መናገር አትችልም። እነዚህ ሁሉ ጉዳቶች ይዛ ነበረ እስካሁን ያለነው። የነበረው ማለት ከእዝነት በፊት የነበረው ህይወት በጣም ከባድ ህይወት ነበረ። በጣም ከባድ ማለት ነው። ያው አሁን እንደ ግዴታ ማንሳት ስላለብኝ ነው እንጂ አልሐምዱሊላ። ግን ከዛም በኋላ በጣም ማለት ከዛም በፊት በጣም ችግር ላይ ነበርኩኝ። ባለቤቴም ስራ አልነበረውም። ታቅፌ ነበረ የምውለው፣ ምክንያቱም እንደዛ አይነት ልጆች አሉ ብዬ ስለማላስብ አብዛኛው ጊዜ ቤት ይጃት ነበረ ሙሉ የነበረው አላወጣትም ነበረ። ምን መገበው ምን ምን መስራት እንዳለባት አላቅም። ሐኪም ቤት ይጃት ይሄዳል፣ እንደዚያች እንደዚህ ይሄን መድኃኒት ስጫት፣ በቃ ተንከባከቢያት ነው የሚል ተስፋ ነው የሚሰጡኝ ማለት ነው። እንደዚህ ልጅ ለቁጣ ታመጣለች፣ ይሄን ስሪላት፣ ይሄን መልፋት አለብሽ ብለው ራስ ስለማይናገሩ በጣም ከባድ ህይወት ነበረ። ግን ከዛም በኋላ ያ አላህ ውሳኔ ሆነና ይሆንና እዝነት ገባውኝ እዝነት ከገባሁ በኋላ በጣም ለውጥ አላት ልጄ በጣም ለውጥ አላት። በጣም በቃ በጣም ከሚባለው በላይ ማለት ነው። በጣም እንደውም ለውጥ እያሳየችው በጣም እሷ ናት መጀመሪያ በዝም ብላ ዝልል ዝልል ነበር እያለች የነበረችው አሁን በእግሯ ሄዳ ሰው ተጣርታ እንደውም ቃል አውጥታለች እዚህ ከመጣች በኋላ ቃላት ትጠራለች። ተጨማሪ ቃላቶች አውጥታ ከሰው መግባባት ከዛ በፊት ከእዝነት በፊት ምንም ከሰው ጋር አትግባባም ነበር። አሁን ግን ከሰው ጋር እንደውም ስታገኘው ያን ሰው አቅፋ አለቅህም እስከማለት ደረጃ ነው የምትደርሰው በጣም ሰውን መቅረብ ለምዳለች እና ብዙ ችግሮቹ ተቀርፈውልኛል። የዳይፐር ችግር ነበረ። አሁን እዝነት ከገባ በኋላ የምንም አይነት ነገር ምግብ ያው አንድ የሚባል ምግብ ራሱ በስነስርዓቱ አላበላትም ነበረ ከእዝነት በፊት ማለት ነው። ግን አልሐምዱሊላ በሰውነቱ አሁን ኪሎዋ ከዘጠኝ አልፎ አያውቅም ነበር። አሁን አስራ አራት ገብታልኛለች። አልሐምዱሊላ በዛንም እዝነት ከገባሁ በኋላ ነው ይህ ይህን ነገሮች። ምክንያቱም የተመጣጠነ ምግብ እየበሉ ስለሆነ በሰዓቱ ከሳምንት እስከ ሳምንት ስለማይደገም ምግቦቹ በዶክተሮቹ እንትን የተባለ ምግብ ስለሆነ እሱን ሰውነት እያገኘች ቴራፒ እያገኘች ስፖርቷን እየሰራች ያው እንደዚህ ለውጥ አግኝታኛለች። አልሐምዱሊላህ ግን ይህን ነገር ቀጣይነት አለ ወይ የሚለው ነገር ነው እኔ በጣም እያሳሰበኝ ያለው የኢትዮጵያ ህዝብ ምክንያቱም ልጄ በእንደዚህ አይነት ሁኔታ ነበር ያልኳችሁ። በቃ ከዛ በፊት ከዝነት በፊት ማለት በምግቡም ከባድ ነበረ፣ በዳይፈሩም ከባድ ነበረ። በቃ ቤት ቁጭ ብሎ ነበረ የሚዋለው የነበረው ሰው አታውቅም፣ ከሰው ጋር እንትን አትልም። አሁን አንድ ነገር ለለውጥ ሲባል እኮ ከሰው ጋር እንትን ብሎ ከሰው ጋር ተጫውቶ እኔ አሁን ወጥቼ ብዙ ልምዶችን አውቄ ልጅ ምን ማድረግ እንዳለባት እንትን ብዬ ነው የምገባው ማለት ነው። አሁን ግን አሁን ወደ ቤት ተመለሺ ሲባል በጣም ከባድ ነው። ወላይ ለኔ በጣም በጣም እና በጣም ከባድ ነው። ምክንያቱም እዝነት ያለው አሁን ኪራይ ቤት ነው። እሱ ደግሞ አሁን ለልጆቹ በጣም ብዙ ወጪ ነው የሚያስፈልገው እዚህ ውስጥ ማለት ነው። ቤት ኪራይ ከፍሎ ለልጆቹ የሚያስፈልጋቸው ነገር አድርጎ አይችልም እዝነት። ስለዚህ እባካችሁ የቤት ችግር ቅረፉልን። እኛ አሁን ከጨለማ ከወጣን በኋላ ድጋሚ ወደዛ መመለስ አንፈልግም እባካችሁ። ምክንያቱም ውጭ ብዙ የሚጠብቁ ወላጆች አሉ ብዙና ማለት ነው። እነሱ እንደውም አንደኛቸውን እንደዚህ ውስጥ ናቸው፣ ግን እኛ እንደዚህ ወተን ይህን ሁሉ ኒዕማን አይተን ወደዛ መመለሳችን ከባድ ነው። ስለዚህ የኢትዮጵያ ሕዝብ እባካችሁ ይህን እዝነትን እናሳድግ እዝነትን እዝነት ቤት እንዲኖረው የተሻለ እንዲሆን ብዙ ነገር እንጠብቃለን፣ እኛ ከእዝነት ብዙ ብዙ ነገሮች። ምክንያቱም ልጆቹ ተደራራቢ የአካል ጉዳት ያለባቸውና ቀጣይነት ያለበት ነገር ነው ያለው በሰውነታቸው ማለት ነው። ምክንያቱም ጊዜና ጋፕ ይፈልጋል እነዚህ ልጆች ማለት ነው። እንትን ለማለት ብዙ ጊዜ አንድ ልጅ አሁን ለምን ለምን ዛሬ ዓመት የዛሬ ዓመት ገባና ዛሬ ለምን በግሯል? ምክንያቱም ካለባቸው ተደራራቢ ጉዳት አንጻር ቀስ በቀስ ነው ነርባቸውን እየተላመደ ብዙ ልጆች አሉ ለውጥ ያመጡ። አሁን ጫጫታ ማይፈልጉ አሁን ገብተው ከሰው ጋር ስቀው ተጫውተው፣ ይሄ ከኛ ከምንም በላይ እኛ በእግራችን ከሄዱልን በጣም ከዛም በላይ ነው የምናስበው። ስለዚህ እባካችሁን እዝነትን ቤት እንዲሰጠውና የራሱን የሆነ የትምህርት ቤት ብዙ አሁን እንትኖች አሉት ንድፎች አሉት። ምክንያቱም ትምህርት ቤት እንዲኖረው የተለያየ ነገር እንትን ሊለው ስለሆነ ስለዚህ እባካችሁ ቤት ቤቱን እኛ ቤት እንዲኖረው ነው የምንፈልገው። የኢትዮጵያ ሕዝብ በአጠቃላይ እባካችሁ ይህን የቤት ችግር ቅረፉልን። እኛ ካለንበት ከወጣንበት ጨለማ ገና ወደዛ መመለስ ስለማንፈልግ በልጄ በጁዌሪያ ስም እጠይቃችኋለሁ። አመሰግናለሁ።